ኢማን ና ኢስላም የተለያዩ ናቸው፣ የተራራቁ ደረጃዎች ናቸው። ሙስሊም የሆነ ሰው ሁሉ ሙእሚን ሊሆን አይችልም። ያዘዙትን አላህ ያዘዘውን ሲታዘዝ፣ መልእክተኛው ያዘዙትን ሲታዘዝ ሲፈጽም፣ የከለከሉትን ሲከለከል፣ በገሃድም በሚስጥር አላህን ሲፈራ ነው ወደ ኢማን ከፍ የሚለው። ከኢማንም ከፍ ብሎ የኢህሳን ደረጃ አለ፣ የሙራቀባ ደረጃ አለ። በሁሉም ቦታ ላይ በሁሉም ሁኔታ ላይ ማንንም ባይኖር አላህ ያየኛል፣ ይከታተለኛል። ላተኽፋ ዐለይህ ኻፊየቱን ሰው የሚደብቀው ከሰዎች ሊደበቅ የሚችል ነገር ሁሉ ከአላህ አይደበቅም። በማንኛውም ቦታና ሁኔታ ላይ ጌታዬ አካቦኛል፣ የውስጤን ያውቃል፣ ያሰብኩትን ያውቃል። ሰዎችን አክብሬ ሰዎች እያዩኝ ማልሠራውን ወንጀል አላህ ት ልሠራ አይገባም፣ ላጎድላ አይገባም። ኸይር ሥራ እየሠራሁ እንኳ አሳምሬ ልሠራ ይገባል። እውነት የምሰግደው ሶላት አላህን ይመጥናል ወይ? በማደርገው ሐጅ አላህን ይመጥናል ወይ? ምሰጠው ሰደቃ ለአላህ የሚገባ ነው ወይ ወይስ የቆሸሸውን የረከሰውን ያነሰውን ነው ለአላህ የምሰጠው? እያሉ ራስን የሚተሳሰቡበት ራስን ዝቅ የሚያደርጉበት አላህን ከፍ የሚያደርጉበት የኢማን እርከንና ደረጃ አል አንድ ሰው ላኢላሀ ኢለላህ ሙሐመዱን ረሱሉላህ በማለቱ አርካን አልእስላም ወዶ ተቀብሎ በማድረጉ ሙስልም ቢባልም፣ ነገር ግን እነዚህ ነገሮች ውስጡ ሲገቡ ሲገዙት ሁሌ ሲመሩት ስሜቱን ሲያሸንፉ ሲቆጣጠሩት ሙእምን ወደሚለው ያድጋል። ስለዚህ ሙስልምነት ሙእምንነት በስም ብቻ አይደለም። ስምን በመቀየር ልብስን በመቀየር አምስት ወቅት ሶላት መስጅድ በመመላለስ ብቻም ላይሆን ይችላል። ሌሎች መሟላት ያለባቸው ነገሮች አሉ። ሁሉም እንዳቅሙ የታዘዘውን ሊፈጽም፣ የተከለከለውን ግን ሙሉ በሙሉ ሊከለከል ይገባል። አላህ ያዘውን መታዘዝ የከለከለውን መከልከል የሙስልምነት መገለጫ ነው። ሁሌም አላህ ያዘዝንን ልንታዘዝ የከለከልን ልንከለከል የሚገባ ከመሆኑም ጋር አንዳንድ ቦታዎች አንዳንድ ጊዜዎች ላይ ደግሞ የበለጠ አላህ የከለከልን ልንከለከል አላህ ያዘዝንን ልንታዘዝ ይገባና፣ ረመዳን ላይ የበለጠ ኸይር ስራ ላይ ተሽቀዳዳሚዎች ልንሆን ወንጀልን አብዝተን ልንርቅ ልንጠነቀቅ ይገባና፣ መካ ላይ ስንሆን መዲና ላይ ስንሆን የተከበሩ ስፍራዎች እንደመሆናቸው ኸይርን ስራ አብዝተን ልንሰራ አንዱ ሶላት የመቶ ሺህ ሶላት አጅር ያሰጣል ስለተባለ መካ ላይ መዲና ላይ አንዱ ሶላት የአንዱ ሺህ ሶላት አጅር ያሰጣል፣ እጥፍ ድርብ የሆነም እንዳ አለው ስለተባለ ሌሎችም መልካም ስራዎች እዛ ውስጥ ይካተታሉ ተብሏል። እስቲግፋሩም ቁርአን ማክተሙም መካ መዲና ላይ ስንሆን የበለጠ ልናበዛ ይገባ ነው። በተቃራኒው ደግሞ መካና መዲና ላይ ስንሆን፣ እንደዚሁ ረመዷን ላይ ስንሆን ወንጀልን አብዝተን ልንርቅ ልንጠነቀቅ ይገባ ነው። ከዚህም በተጨማሪ አሽሁረል ሑሩም የሚባሏል የተከበሩ ወራት የሚባሉ